ለምን ብዬ ነው መንፈስ ቅዱስን በገንዘብ የሚገዛው? ደግሞስ ለማን ነው ብር የምከፍለው? ለየትኛው ደላላ ነው? ለየትኛው ደልላይ ነው? ለየትኛው ወሮ በላ ነው? ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩት። ይሄ መልእክት ብዙ ሰው ጋር ይድረስ። ይሄ መልእክት ወደ አዲስ አበባ ሀገረ ስብከትም ይድረስ። ይህ ቪዲዮ አዲስ አበባ ውስጥ ወዳሉ የደብር አስተዳዳሪዎች ሁሉ ይድረስልኝ። ይህ ቪዲዮ አዲስ አበባ ውስጥ በከተማ ውስጥ ለሚኖሩ መነኮሳት ሁሉ ይድረስልኝ። ከሶስት እና ከአራት ዓመታት በፊት መንፈስ ቅዱስን በገንዘብ አልገዛም ያሉት መነኩሴ ወደ ቀን ስራ ገብተዋል። መንፈስ ቅዱስን በገንዘብ ገዝቼ አለቃ አልሆንም፣ አስተዳዳሪ አልሆንም ያሉት ኩሩ መነኩሴ በምታያቸው መልክ ቀን ስራ ላይ ገብተዋል። ይሄ ለአእምሮ ይከብዳል፣ ለማመን ይከብዳል። እጅግ ተአምር ዘንድሮ ወደ ዜማ የማይመጣ ጉድ የለም። ተመልከቱልኝ። ሲሚንቶ እያወቅኩ ነው። ይህ ነው እንግዲህ ኩራትም ጥራት ነው ይላል። አዲስ አበባ ውስጥ ለሚገኙ ወረበሎች፣ አውደልዳዮች ለእነሱ ብር ከፍዬ አለቃ ከመሆን የቀን ስራዬን እሰራለሁ። እግዚአብሔር ደግሞ ያግዘኛል፣ እግዚአብሔር ይባርከኛል ብለዋል። ነገር ግን ደግሞ እኔ አንድ ተስፋ አለኝ። እሱ ምንድን ነው? በአሁኑ ሰዓት በዘመነ አቡነ ሕርያቆስ ጊዜ ይህ አባት ስራ ይመደባሉ ብዬ ተስፋ አደርጋለሁ። ለምን ካላችሁ አቡነ ሕርያቆስ ልበሰፊና አስተዋይ አባት እንደሆኑ በጣም እርግጠኛ ሆኛለሁ። ብዙ ድሃዎችን ወደ ስራ እየመለሱ ነው። ብዙ የታገዱ የተንገላቱ ሰው የገፋቸውን ደላሎች የገፋቸውን የገፋቸውን ብቻም አይደለም የበሏቸውን ሁሉ ዛሬ ላይ አቡነ ህርያቆስ ብፁዕ አቡነ ህርያቆስ ወደ ስራቸው እየመለሷቸው እንደሆነ ማስረጃ እጅ ላይ ገብቷል። አሁንም ይህንን አባት በእርግጠኝነት እንደሚያዋቸው፣ እንደሚያስቧቸው፣ በደረጃቸውም ስራ እንደሚሰጧቸው ጽኑ ተስፋ አለ። ለማንኛውም ግን እንደዚህ አለ ቆራጥ ሰውም አለ ቆራጥ መነኩሴም አለ ማለት ነው። ይህ ደስ ብሎኛል። እንዴት ነው መነኩሴ ወርዶ ሲሚንቶ የሚያወቀው የማይታመን ነገር ነው፣ ግን ሆኖ አይተነዋል። ለማንኛውም ግን ይሄንን አባት እግዚአብሔር ቢፈቅድ ባሉበት ቦታ ሁሉ አፈላልጌ ለማግኘት እገደዳለሁ። አግኝቼም ወደ እናንተ ይያቸው እመጣለሁ። በአካል ላገኛቸው እወዳለሁ። አሁን ከዛሬ ጀምሮ ፍለጋዬ ይቀጥላል። ፈቃደኛ ከሆኑ ምናልባት በድጋሜ ወደ ወደናንተ ይያቸው እመጣለሁ። ለምን የቀን ስራ እንደመረጡ ለምን ደግሞ እንደ ዘመኑ ሰዎች የሚሆነው ሆኖ ደረጃቸው ላይ እንዳልተቀመጡ በግልጽ እሳቸው ጋር ለማውራት እፈልጋለሁ። ግን ምንድነው ካገኘኋቸው ነው። አየት እንደዚህ አለ ቆራ ሰው ለምን ብዬ ነው መንፈስ ቅዱስን በገንዘብ የምገዛው? ደግሞስ ለማንነው ነው ብር የምከፍለው? ለየትኛው ደላላ ነው? ለየትኛው ደላይ ነው? ለየትኛው ወሮ በላ ነው? ለየትኛው እምነት የለሽ ነው? ገንዘብ ከፍዬስ መንፈስ ቅዱስን የምገዛው ገንዘብ ከፍዬ አለቃ የምሆነውስ እስከ መቼስ ልኖር ነው? ከምንም በላይ እግዚአብሔርን ማመን ይበልጣል። እግዚአብሔርን ማወቅ ይበልጣል። በእምነት መጽናት ይበልጣል። ደግሞ ተገቢው ነው። በእውነቱ ከሆነ መነኮሳት ልጄላቸው፣ ሚስቴላቸው፣ ድስቴላቸው የሚያለብስ ቤተሰብ የላቸው። ቀን ስራ ቢገቡ ቢራው ቢጠሙ ብዙ የሚያስደንቅ አይደለም። ግን ብዙዎቹ አደርጉትም እንደዚህ ወርዶ ቀን ስራ ምናምን ላይ ብዙ አይገቡም። ያው የተራው የተቸገሩ ሊኖሩ ይችሉ ይሆናል እንጂ ይህን አባት ግን ሳላደንቅ ማለፍ አልችልም። አርልቂያቸዋል። በዚሁ እግረ መንገዴን ደግሞ ዛሮታ ሚካኤልን ላሳስባችሁ። ሰው እንጅጎበት አረና አግዛቸው በመታን ያለ በቅዱስ ሚካኤል ደግሞ፣ ነገ የአመቱ ቅዱስ ሚካኤል ህዳር ከታጠነ የለም በሽታ ይባል የለ። አዎ እሱ መቼ ነው ህዳር ሚካኤል? ህዳር 12 ነው። ዛሮታ ቅዱስ ሚካኤል ማለት በሰሜን ወሎ ዋገምራ ሀገረ ስብከት ሰቆጣ ውስጥ የሚገኝ የገጠር ቤተክርስቲያን። እስሩ ምንድነው የሆነው በባለፈው በትግራይና በፌዴራል መካከል በነበረው ጦርነት ተመትቶ የፈረሰ የወደቀ ቤተ ክርስቲያን ነው። ሙልጫ ለገጠር አራሾች ብቻ ያሉበት ምንም አቅም የሌላቸው ወገኖች ያሉበት አጥቢያ ነው። አሁን ያን ቤተ ክርስቲያን ለመስራት ሩጫ ርብር ላይ ናቸው። የሀገሬው ሰዎች ገበሬዎቹ ካላቸው ነገር ጥሬያቸውን ይሸጡ እየሞከሩ ነው፣ ግን አልቻሉም እና እኛ ደግሞ እናገዛቸው የምንችል ሁሉ ማለት ነው። ስለሚካኤል ብላችሁ ለማንኛውም እስኪ የደቡን አካውንት ልንገራችሁ አንድ ሺህ ስልሳ አንድ ሰማንያ ስድስት ሰባ ሁለት ስምንት ሰባ ዘጠኝ ዛሮታ ቅዱስ ሚካኤል ቤተክርስቲያን ይላል። በዚህ እናገዛቸው ልላችሁ ስለፈለግኩ ነው። እግረ መንገድ ይል ስለ ላስታውስ መርሳት የለብኝምና፣ ምክንያቱም ሀላፊነት ተሰጥቶኛል። ምንም ል ሀላፊነት፣ እባክህን በአንተ በኩል ይህም ጉዳይ አሳስብልን፣ ንገርልን ለአዲስ አበባ ህዝብ፣ ለኢትዮጵያ ህዝብ አቅም ያለው እግዚአብሔር የረዳው ሰው ካለ እንዲያግዘን፣ እግዚአብሔር የረዳው የመረጠው ለበረከት የታደለ ሰው ካለ ምናልባት እንዲያግዘን ብለው አካውንት ስለሰጡኝና ደግሞ ህጋዊ ወረቀትም ስለሰጡኝ ምን አይነት ህጋዊ ከጠቅላይ ቤተክህነት ከአዲስ አበባ የፈቃድ የመለመኛ ደብዳቤ የመጠየቂያ ደብዳቤ አስፈቅደው ስላወጡና እሱንም በእጄ ላይ ስላለ እባካችሁን እናግዛቸው ማለት ፈልጋለሁ። ይቆየም